ጋሽ ግርማ ዛሬም ልመናው ቀጥሏል። ባቢን ጥየቃ በሄደበት እባክን ባቢ፣ ልጄን አታጉዳት። እኔ ነኝ ጥፋተኛው። በአባትን እዳ ልጅ አይጠየቅም። እኔ ባጠፋሁት ልጄን አትቅጣት። እባክን አብራችሁ ቀጥሉ፣ አብራችሁ ሄዱ። ከፈለግክም እኔ ግደለኝ፣ የፈለግከውን አርገኝ። ግን በእኔ ኃጢአት ሷን መቀጣት የለባትም ያላንተ ማንም የላትም ስል ተማጽኖን እንደቀጠለ ነው። ባቢም አንተ ሰው፣ እንዴት ደፋር ሰው ነው። እባክህን እስቲ አንድ ጥያቄ ልጠይቅህ። እስካሁን እያስመሰልከልኝ ነበር ወይ? አባቴ ለመግደል ቀንና ቀጠሮን ሰዓትን ጠብቀህ ነበር ወይ? እኔን ያን ያህል ስታታለኝ የነበርከው የውሸትህ ነበረ ወይ? እስቲ ንገረኝ፣ ሳትወሸው ስለው። አይ ባቢ፣ በፍጹም አይደለም ሀታ ከላሹ እንኳን ጥይት አልነበረውም፣ ያው አጋጣሚ ጉዳይ ነው አለ። እዚህ ጋር ደግሞ እኔ ጥያቄ ያለኝ ጥይት ከሌለው እንዴት ተተከሰ ነው ጋሽ ግርማዬ እና ደማጸው እንደቀጠለው ሌላ ደግሞ የብሌን እናት ያው ክፋቷን እንደቀጠለ ነው። ጭራሽ ዛሬን ብሌን ማነች ጽናትን ያው በምግብ መርዛ ልታስናብታት ነበረ። እሷን ግን ጎበዝ ነች አልበላችም። መጀመሪያ ርቧት ነበር ልትበላ ነበር ከነሱ ጋር እንዳውርቦኛል እሺ ብላ ስትነሳ፣ ኧረ እባክሽ ጭራሽ እኩል ከኛ ጋር ልትበይ የአንቺ ምግብ የብቻሽ፣ አለ ያው ሄደሽ ማንከይዘሽ ነይ ብላ አስደነገጠቻት። ጽናትም ደነገጠች። ጽናት ብቻ ሳትሆን ብሌንም ደነገጠች። እማ ምን እያልሽ ነው? ምን እየሆንሽ ነው? እባክሽን ግራ አጋባሽኝ እያለች ብሌንም መጮህ ጀመረች። ጽናትም ርቦኛል ስትል የነበረው በቃኝ፣ አሁን ምተኛት ነው የምፈልገው ብራ ወደ ክላስዋ ገብታለች። ሌላው ያው ራሄልም በመጠጥ አሳባ አሁንም ባቢን ለማታላል እየሞከረች ነው። ባቢም ግን አልጠጣም ብሎ ነበር። በመጨረሻም ግን ተቀብሏታል። ሰላም፣ ጤና ይስጥልኝ። ውድነ ተከብራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ደህና ናችሁ ወይ? በያላችሁ በሰላማችሁ የብዛ እዚ ቻናል አድሰናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አብሯችሁ ቆዩን ማለት ነው። እንግዲህ ዛሬ ቀጥሏል ጽናት መቷል ማለት ነው። ጽናት አባት በጣም ያው ታሟል። መግባኤ ላይ እንዳልኳቸውም ዛሬ ባቢን ድረስ ለመጠየቅ ሄዶ ነበረ። የእሱን ህመም አልተሰማውም። የእሱን የተሰማው ጽናትና ባቢን አብሮ እንደቀጥሉ፣ በእሱ ጥፋት ልጇን እንዳትቀጣ እባክህ ያለ አንተ ማንም የለትም። ሁሉም ነገር ባንተ ነህና ሲለው ባቢም ለመቀበል ያው አላመነም፣ ፈቃደኛም አልነበረም። ውስጡ ግን ይፈልጋል። በሱ ፊት ግን ምንም ሊናገር አልፈለገም። እንዴት ነው እባክህ ከአባቴ ገዳይ ጋር ቡቀት ምትለኝ? ይሄ ማስብህ ነበረብህ መጀመሪያ ነበር ሲለው አይ ባቢ፣ እኔ ይሄን አስቤ አይደለም። ልጄ ያዳንኩ መስሎኝ ነበረ ግን የባሰ አጨለምኩበት ተስፋዋን እንትናልኩበት ተስፋዋ አንተ ነበርክ እያለ ማልቀስ ጀመረ። የሽጋሽ ግርማን ማልቀስ ባቢ ምንም አልመሰለውም። እየተደራረበ ጥያቄ እያነሳለት ነበረ። እሷ መጎታቷን እያወቅክ ለምን እንደዚህ ለማድረግ ፈለግ? እያለ እኔ እንዴት ነው ከአባቴ የገዳይ ልጅ ጋር ፍቅር ምቀጥለው? እንዴት ነው የምታስበኝ? አንድ አባቴ ያለኝ ምን ነው የኔ ያላሰብክለኝ እያስመሰል ከልኝ ነበር ወይ እስካሁን ሲል፣ እንግዲህ ሮሮን ቀጥሏል። ጋሽ ግርማም በሰራው ነገር እጅግ በጣም አዝኗል ማለት ነው። ይህን አጋጣሚ በመጠቀም ራሄል ደግሞ እንደተለመደው ያው ሰሞኑ እንደ ሲለሆኑ ወደደረሰባቸው ምንድን ነው ሲባሉ፣ አይ እናንተ እንዳስባችሁት አይደለም ጭራሽ፣ ለምን መጣችሁ? ምንሳ መጣችሁ? ሳታንኳኩ እንዴት ገባችሁ ቤት? በማለት ሁለቱም ቁጣቸውም ያው አበርትቷል ማለት ነው። ባቢን ቆጣ ብሎ ጽናት ለምን መጣሽ? እኔ ካንቺ ከዚህ በኋላ መቀጠልም ጭራሽ አንቺን ማየት አልፈልግም ሲል የባሰ ቁጥሁን ገንፍሏል። ጽናትም አለቀሰች። ባቢ እኔ ያላንተ እኮ ማንም የለኝም። ለምንድነው እንደዚህ ምታደርገኝ? ሁሉም ነገር እያወቅከስ፣ እኔ ምን አጥፍቼ በየተኛው ጥፋቴ ነው የምትቀጣኝ? አለች። እሱም የራስሽ ጉዳይ ከዚህ በኋላ ላይሽም አንቺንን መውረድ አንቺ ጋር መኖር አንፈልገም ብሮ እዛው ትቷት መኝታ ክላስ ገባ። ብድግ ብላ ተከትላው ለመግባት የሞከረች ራሄልም ወዴት ወዴት ተባከሽን፣ እዛው ቁሚ ወይዘሮ ጽናት ብላ አስቆመቻት። ስታስቆመት ደግሞ የእሷን ጠበቃ ራሄል አለች አይደል ራሄል ብድግ ብላ ትነሳች። አርፈሽ ቁጭ በይ፣ ከነሱ አንቺን አትቀርቢም፣ ውጡ ከቤቴ ስትለም ይሄን ቤት ያንቺ አደለም፣ ቤቱ የባቢ ነው ስትላት የባቢ ቤት ማለት የኔ ቤት ነው። በቅርቡ ልንጋባ ነው። ስለዚህ የኔ ቤት ነው ብላ ግግም ብላ፣ በሰው ቤት ማለት ነው አስባችኋል። ግግም ስትል ግን ጽናት ብዙም አልቆየችም። ያው ከቤት ወጣች። ወደ ቤቱ ሄዳ፣ ስቴ ደግሞ የምንጠበቃት ያው የብሌን እናት እዚህ ጋር ስለሰራችው ሁሉም ነገር ብሌን ነች። ራሄል የብሌን እናትን ይሄን ያክል የልብ ልብ እንዲሰጣት ያደረገች ወይም ደግሞ ከእነሱም ጋር ይሄን ያክል ፉክር ልትገባ ቻለችው በራሄል አነሳሽነት ነው እንጂ ይሄን ያክል እንትኖሯት አይደለም። ታስታውቃለች፣ ተናግራለችም ግን ክፉ መሆን እንደዚህ ሰውን በዚህ ባይተዋር ማየት ይህ ሁሉም የራሄል ስራ ነውና እንግዲህ አንዳንድ ሰዎች ከጥሩ ሰው ስትጠጉ እንደዚህ ጥሩ ከመጥፎቹም ስትገጥሙ እንደዚህ ነው የሚገጥማቸውና ከእንደዚህ አይነት ሰዎች ይጠብቃቸውም።

የጽናት እራት የለየችው ለምንድን ነው? የሆነ መረዘችው ነገር ነበረ፣ የዛ ነው ያልታየው ማለት ነው። ወይም ደግሞ ከነሱ ጋር ልትበላ ያልፈለገችው የግሏን ማንከምጣ ልትበላ ነው ያዘዘቻት። ጽናት ደግሞ ተሰማት። ይሄ ነገር ማናችንም ይሰማናል። ገብታ ነው እታኛችው ምንም አልፈልግም ብላ ልተኛ ስትንስ፣ መቼ ቆይ የመላንበትን ተጥቢያለች እዚህ መቀመጠች መጎለተች ምንድን ነው ብላ አንደገና አምሮዋ ሞራኗ ቅስም ባልከና ሰበረችው። ና ያም ሆነ ይህ፣ ያው ክላሷ ገብታ ጎጭ አላች። ብሌንም ተናዳ እናቷን ለምን ታደርግያለሽ? ይሄ ምን ነው? የዛሬ የዛሬ አይደለም ያታለብሽ የድሮ ነው። ድሮ ጸጉሯን ሰርተሽ ከእናትነት ምን ማልትኛሽ? ሁን በዚያ ክለ ምንድንወጠላሽ? ስለ ድሮማ ድሮ ነበረ፣ አሁን አልነበረም ብላ ሴትዮ እንግዲህ መልስ ምታታጣም። በመጨረሻም ባቢና ጽናት ወይም ደግሞ ባቢ እና ጻ ጽናትን ለማግኘት ወደ ባቢ ሄዳ ነበረ ወደ ቢሮ ያው ልታገኘው አልቻለችም። ራሄል አገኘቻት ስታገኛት ደግሞ ባቢ እንዳልገባና ና እንደማይመጣም አምጭዶ እንደከኝ እየተጫወ ጭራሽ ለማቃጠል ከኔ ጋር እየተጫወት አርፍደን ነበረ እንግዲህ በዛ አርፍደዋል። አይመጣም ብላ ቀረውን ጨጓራ አቃጥላት ሄዳ ግን

በመጨረሻም በቤት እንድትወጣ ትእዛዝ አስተላለፈች። ጽናትም የግድ ውጭ ይሳት ትባል። ያው አንዳንዴ ወተት ነጭ ነው ካልተባለ ይገባናል። መቼም ይሄ ሁሉም ስታግለመት ቤቱ ልቀቂ ነው። ከዛ ጋር ራሷን ፈልገች ብሌና ማከረቻት ብሌን፣ በቃ ከዚህ ቤት መውጣት አለብን አለብኝ ቤት መከራየት አለብኝ ስትላት፣ እንዲ ከታ አምጥተሽ ነው እማዬ ያለችሽ ነው። ከፋሽ እሱ ከሆነ እኔም ከፍቶኛል። እባክሽ ባክሽ ብላ ተለምነ። አይ እሷን ስላለችኝ ሳይሆን በቃ ቤት መከራየት አለብኝ አለቻት። እሻውን ብር አለች ወይ ስትለስ፣ ያው ስራ ሰራለሁ አለች። ስለዚህ ስራ ሰርታ የራሷን ቤት ተከራይታ ልትወጣ ነው። እስከዛ ግን ምንም ፊትዋም እንደተጠፈበት ቃል አስገብታ ነገራት አለች። ብሌን የእናትዋ ማለት ነው። ከዚህ በኋላ ጽናት የራሷን ቤት ተከራይታ ልትወጣ ወስናለች። ስለዚህ ቤት ውጪ ባትባልም የሚደረገውን ሀረካቶች ያው ያስታውቃሉና አንተ ሰምታ ነው እንደዚህ ልትወስነች ያለችው። ጥሩ ነው። አንቺም ነጻነት ስራ ካለች ትንሽ ዬቤት ትብለሽ እንደው። ይህን ከሰማ ባቢ ቤቱ ይወስድሻል ይመስለኛል። ራሄል ከዚህ በኋላ እኔ አጽናናት ምንም አያስፈልገኝም፣ አንቺም ወደ ቤትሽ ሂጂ፣ እኔ ደህና ነኝ፣ ምንም አልሆንኩም ብሎ እሱ ደግሞ ራሄልን እያቃጠለ ነበር። እሷ ግን የአንድ ሳምንት ከአንተ ጋ ነኝ ምናምን እያለች ነበረ። ካልሆነ ጽናት ወደ አንተ ውሰድ ቤትም ከመከራያት ች ሴትዮ አንተ ከማለት አንድ ላይ እንደጀመረችው ማበድ አለባት ማለት ነው። ማን ራሄል? አዎ፣ ቤት ውስጥ አስቀምጣት። የምን ኪራ ነው የምን እንትን ነው? ስለዚህ ጋሽ ግርማ እንዳለውም ልጅ ባባት እዳ አይጠየቅምና ታርቃችሁ በሰላም መኖር ነው እንጂ ለምን እንትን ነው? ስለዚህ ምክሩ ተቀበል። ጋሽ ግርማም ሆን ብሎ ያደረገው ነገር አለም፣ አይደለም። በተረፈ ሰላማችሁ ይብዛ። ቫይ ቫይ። ቪዲዮ ላይክ ያደረጋችሁ